እንግዲህ አየሩ ተቀየረና እንግዲህ ደሞላስ መርምር ብዬ ሄድን። ፈርተሻችን ምስ መልስ ለምን አሰጪ የሚለኝ አለ። በቃ አልኳችሁ፣ ይሄ አይምሮ ብትን ነው የሚያደርጉት ማለት ነው። ከዛ ደግሞ እንትን ይልኩልኛል፣ ቪዲዮ ይልኩልኛል። ከዛ ሁሉም ለእኔ ብለውን አውቃለሁ ማለት ነው። ግን አይምሮ ይበተናል። ሰው አንዳንዱን አንዱ አንዱን ሲሏችሁ አይምራችሁ ብትን ነው የሚለው። ከዛ ምን ማድረግ እንዳለባችሁና የቱ ጋር መቆም እንዳለባችሁ ራሱ አታውቁ ማለት ነው። ለምን ከዛ እኔ ሪከርዱን ምናምን ተውና ዝምላላ ቪዲዮ ይላክልኛል። ሱመያ፣ እንደዚህ ብለው እንደ ቪዲዮ አሁን ባለፈው በተሳሳቱ ጊዜ ታናሽና ቪዲዮ ስሪ ለሊት እኔ ተኝቻለሁ። ታናሽና ስሪ እኔ አሁን ተኝቻለሁ። ነገር የምሰራው አራ ስሪ እና በቃ አንዳንዴ ከዛ ከዚህ ሁላ ነገር አልኩኝና ማለት ነው። በቃ ራሴንም ሳየው ኢትዮጵያ ላይ በቃ ብትን እያልኩ ነበር ማለት ነው። እዛ ስል፣ እዚ ስል፣ እዛ ስል፣ እዚ ስል። በነገራችን ላይ ብሩን ስትዙት የሚያልቅ አይመስላል፣ ግን ያብር ስትመነዝሩት የለም ድራሹ ነው የሚጠፋው ማለት ነው። እኔ እንዴ የኢትዮጵያ ብር እንደሽላቪ ነው እንዴ እስከምል ድረስ አሁን እኔ ብሬ ሂሳብ ሳረገው ለካ ዜሮ ውስጥ ገብቻለሁ። ብሬ ማለት ነው ዜሮ ገብቻለሁ እንዴ! ሱም ያ ዜሮ ከገባውማ እንደዚህ በቃ በይዳይ ወደ የመን ሂጂ። በቃ እኔ አዲስ አይደል ለምን የሰው ቤት መስራት ብዬ ላጥ ብዬ መጣሁ ማለት ነው ከኢትዮጵያና። እውነት ለመናገር ከሆነ ያ ምታዝ ለኔ ያላችሁ የከፋችሁ ግን አይከፋችሁ የሰው ልጅ እድሜና ጤና ይስጠው፣ እድሜ ይስጠው። ከምንም አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ብዝዝት ይበልላችሁ። አደንም ላላችሁ ደህና ናችሁ? እንዴት ናችሁ? አደን ይሁት ሰላም ናችሁ ይብያለ ማለት ነው። ያው እንግዲህ እንደምታዩት ባህር ላይ ዘና እያልኩ ነው። ባለፈው ኢትዮጵያ ከመሄዴ በፊት እንደውም እዚህ እያለሁ ማለት ነው በደንብ ምናምን አልኋኘሁም። እንትን እስከ ጭንቅላቴ ምናምን በአሁኑ ግን በደንብ ኋኘሁኝ ማለት ዋና ብዙም አይደለሁም ግን ያው ሞካከርኩ፣ ምንም አለልም። ያው በትንሹ ማለት ነው። እና ለማንኛውም እንግዲህ ያው አደን አሁን ከባለፈው እኔ ኢትዮጵያ አየር አየሩ እንትን ብዬ ይሁን አላውቅም። ባለፈው ሙቀት የለም ነበር፣ ደህና ነው። እንደውም እንትን አንዳንዴ ማለት ነው ሙከየፉን ራሱ የማጠፋበት ጊዜ ነበር፣ ደህና ነበር። አሁን ግን ከባለፈው ብሷል። አሁን ራሱ ይሄን ለብሼ እንዴት እየሞቀኝ እንዳለ እንደሆነ፣ በጣም ነው የሞቀው። ሙቀት በጣም ገብቷል ማለት ነው ማለት በጣም ገብቷል ሳይሆን ሙቀት ከባለፈው ብሷል። እኔም አየር ስለተቀያየረብኝ ሆን አላቅም በቃ ሙቀቱን አልቻልኩትም ማለት ነው። እና ለማንኛውም ልጆችም ትንሽ አየሩ ቀያየር አላቸው መሰለኝ። እንደውም አንደኛውን መጀመሪያ እንዳያችሁ ቪዲዮ ትንሽ መርፌ ምናምን አስወግቻል ነበር አላችኋለሁ። እና እንግዲህ ያው አደን ውስጥ ማለት ነው ያው መጀመሪያ እንዳወረውት ስራ ልፈልግ ነው ስራ ልፈልግ ነው ብያችሁ ነበረ። አሁን ደግሞ ስራ አግኝቻለሁ ማለት ነው። እንግዲህ ስራ አግኝቼ እንግዲህ ስራ ልፈልግ ነው እንዳልኩኝ ማለት ነው። ስራ አግኝቻለሁኝ አሁን አልሐምዱሊላ እንግዲህ ስራ መጀምረው ነገ ነው። ዱዓ አድርጉልኝ። እንግዲህ ተነጋግሬ ጨርሻለሁ ማለት ነው። እና ያው ሴትዮዋ ልጆች ስላሉኝ ልጆቹንም እዚ ሴት ብትመጪ ምንም ችግር የለውም፣ እታች እንትን አግራውንድ አለ። እሱ እንደ እንትን ምንድን ነው የተነጠፈ ነው ማለት ነው። እታች ይጫወታሉ። ግን ልጆች ትንሽ ተለቅም ስለሚሉ ምናምን ፈራው ማለት ነው፣ እንዳይረጋግጧቸው። እና ግን እነሱን ወይ ከታች አስቀምጠሽ ትሰሪ ያለሽ የምታስቀምጭበት ከሌለሽ ነው ያለች ማለት ነው። ከሌለሽ ካለሽ ግን ልጆችን አስቀምጠሽ ነው። ማንም ያው የሰዱ ማንም ይፈልግ የለምና እና እንግዲህ እዚህ ደግሞ ብዙም በደንብ በዛ አሁን ሰና በሆን ማለት ነው አውቃለሁ። አዳና አዳና ይባላል ቤት ውስጥ ልጅ ይዛሉ ማለት ነው። በደንብ ሰው አውቃለሁ። እዚህ ግን አሁን አደለ የማውቀው ሰው የለም። ሰው የሚባል አላቅም ማለት ነው። ማለት ሰው የሚባል አላቅም ስላችሁ ከዚህ አሁን ያለውበት ፎቅ ላይ አውቃለሁኝ ማለት ነው። እና ትንሽ አንዳንድ ሰው ነው እንጂ የዚህን ያክል በደንብ አላቃትም። ከተማዋንም ሰውንም አላቅም ማለት ነው። እዚህ ደግሞ ቤቱን ሲጠብቁልኝ የነበሩትም በቃ ለጊዜው እኛ እንዝልሻለን እዚሁ ይቀመጡ ብለውኛል ማለት ነው። እና ሁለት አሳውኛል፣ እጃቸው ልሂድ ላስቀምጣቸው እያልኩ ነው ማለት ነው። እና እንግዲህ ላስቀምጫቸው ሊሂድ እዣቸው ሊሂድ አላቅም፣ ግን ለማንኛውም ማለት ነው። በተረፈ እንዲሆነ እንዲያ ነገ ዳይ ወደ ስራ ተነስቼ ማለት ነው። እና በደንብ ነገ እቀርጽላችኋለሁ። ሸፋጤን ይዤ፣ መኩኖሴን ይዤ ምኔን ስሸፍጥ ምናምን እቀርጽላችኋለሁኝ። ስራ ቦታ ሂጄ ያለውን ነገር አሳያችኋለሁ። ያው እንግዲህ ሰው ማለት ነው ከመለመን መስራትን የመሰለ ነገር የለም። ሰው እጅግር ያለው ጤነኛ ሆኖ አላ ጤናና አፍ ያስከሰጠን ድረስ ባለው አቅም መፍጨርጨር አለበት። አንዱን የሆነ ነገር ተተግኖ ወይ ደግሞ መለመን ሰው የለበትም። ሰው ካልቸገረው አጣብቂ ሁኔታ ከሌለበት፣ በቃ እቺ ህይወት ዝሮ ዝሮ አዶኒ አንዴ ስትሞላ አንዴ ስጎድል ነው አይደል? ስለዚህ ጎደል ሲል እውነት ለመናገር ከሆነ በዚያ አጋጣሚ ማለት ነው በውስጥ በኩል ላግዝሽ የምትሉኝ አላችሁ፣ እኛ አለን ልሽ እኔ ጋም ነው የምትሉኝ አላችሁ። እውነት በጣም አላህ ይስጥልኝ፣ በጣም ነው ማመሰግነው። እኔ እንጃ ቃላት የለኝ ምን ያክል እንደማመሰግናችሁ። እኔን እንደምትወዱኝ አላህ ይወደዳችሁ። እኛ አለን ልሽ ነይ እኔ ጋ ላላችሁኝ ደግሞ አላህ ለእናንተ ይኖርላችሁ፣ በቸገራችሁ ጊዜ አላህ ይድረስላችሁ፣ በደስታችሁ ጊዜ አላህ ይድረስላችሁ። በሁሉም ነገር አለ ይወደዳችሁ። እድሜና ጤና ለልጆቻችሁ ይስጣል፣ ለልጆቻችሁ ይስጥላችሁ፣ ለእናንተም እድሜና ጤና ይስጣችሁ እላለሁ ማለት ነው። በተረፈ ግን ያው አንዳንዴ ሰርቶ መሞከር፣ ያኔ ሰው የቻለውን ያክል ይፍጨረጨራል፣ ይሞክራል አይደለም። ካልሆነ ደግሞ ወይ ደግሞ ሁሉም ነገር ካልተሳካም ላግዛችሁ ወደሚለው ሰው አማራጭ ካላለው፣ ዞሮ የሰው ፊት ማየትም አይቀር ነው ማለት ነው። ግን ሰውየው አማራጭ ካለው በቃ በራሱ እኔ ደግሞ በራስ መስራት በጣም ነው እንትን መወደው ማለት ነው። ራስን መቻል ወይ ደግሞ በራስ መስራት የሚያክል ነገር የለም። ለምን በራሳችሁ ስትሰሩ በቃ ራሳችሁ ናችሁ የሰራችሁት። በቃ እኔ እንጃ ማንም ሰው እንትን ፈልጎ የሰው ፊት አይማርል እንዴ? እና ያው የሰው ፊት የሚያየውን በእርግጥ ፈልጎ ወይ ደግሞ እንትን ብሎ ሊሆን ይችላል ያን ያኔ እንዴት ነው ማንም ሰው ወይ ከጤና እኔ እኔ በበኩሌ ማለት ነው አንድ ሰው ጤና ካለው ሙሉ ጤና በቃ ሰው ፊት ማየት የለበትም ብዬ ነው የምለው። ማለት ነው ለምን ከምንም በላይ ቀዳሚው ጤና ነው። ጤና ካላላችሁ ግድ ነው ማለት ነው። እና ጤና ላላችሁ ጤና ይስጣችሁ፣ ጤና ላላችሁ እድሜ ይስጣችሁ፣ ጤና አፍያ ይስጣችሁ ነው የምለው። እና በተረፈ እንግዲህ አደል ላይ ያው እንግዲህ ገብቼ ማለት ነው ገና ከመግባት ነው ወደ ባህሩ የሄድኩት ማለት ነው

ነጋ ጠዋት እኔ ራሱ ቪዲዮ አላይም ብዬ ማለት ነው። በቃ ማለት ቪዲዮ አላይም ብዬ ቪዲዮ ይላክልኛል፣ አላይም በቃ። ምንም ይስሩ ምንም፣ ስለነሱ ቪዲዮ አላይም። ስለነሱ ቪዲዮ አስራ እምላለሁ አይደለ ወይ? ቪዲዮ ይላክልኛል ወይ ደግሞ ድምጽ ይላክልኛል። ሱመያ ሳይድ፣ እንደዚህ ብለሽ አግቢናይ ከዛ በቪዲዮ ላይ ማለት ነው መልስ አትስጭኝ የሚለኛለ። እንዴ ለምንድን ነው ዝም ያልሺው? አውቀሽ ይመስላል ወይ ደግሞ ፈርተሻቸው ይመስላል። መልስ ለምን አትስጭኝ የሚለኛል። በቃ አልኳችሁ፣ ይሄ አይምሮ ብትን ነው የሚያደርጉት ማለት ነው። ከዛ ደግሞ እንትን ይልኩልኛል ቪዲዮ ይልኩልኛል። ከዛ ሁሉም ለእኔ ብለውን አውቃለው ማለት ነው። ግን አይምሮ ይበተናል። ሰው አንዳንዱን አንዱ አንዱን ስላችሁ አይምራችሁ ብትን ነው የሚለው። ከዛ ምን ማድረግ እንዳለባችሁና የቱ ጋር መቆም እንዳለባችሁ እራሱ አታውቁም ማለት ነው። ለምን ከዛ እኔ ሪከርዱን ምናምን ተውና ዝምላላ ቪዲዮ ይላክልኛል ሱመያ እንደዚህ ብለው እንደ ቪዲዮት አሁን ባለፈው በተሳሳቱ ፊልም ተነሽና ቪዲዮ ስሪ፣ ለሊት እኔ ተኝቻለሁ። ተነሽና ስሪ እኔ አሁን ተኝቻለሁ ነገር የምሰራው ኧረ ስሪ እና በቃ አንዳንዴ ከዛ ከዚህ ሁላ ነገር አልኩኝና ማለት ነው። በቃ ራሴንም ሳየው ኢትዮጵያ ላይ በቃ ብትን እያልኩ ነበር ማለት ነው። እዛ ስል ስል እዛ ስል እዚህ ስል በነገራችን ላይ ብሩን ስትዙት የሚያልቅ አይመስላችሁም? ግን ያ ብር ስትመነዝሩት የለም ድራሹ ነው የሚጠፈው ማለት ነው እኔ እንደ የኢትዮጵያ ብር እንደሚሰላቢ ነው እንደ እስከምል ድረስ አሁን እኔ ብሬን ሂሳብ ሳደረገው ለካ ዜሮ ውስጥ ገብቻለሁ ብሬ ማለት ነው፣ ዜሮ ገብቻለሁ። እንደ ሱምያ ዜሮ ከገባውማ እንደዚህ በቃ በይዳይ ወደ የመንሽ እጂ በቃ እኔ አዲስ አር ለሚ የሰው ቤት መስራት ብዬ ላጥ ብዬ መጣው ማለት ነው ከኢትዮጵያና እውነት ለመናገር ከሆነ ያው የምታዙልኝ ያላችሁ የከፋችሁ ግን አይክፋችሁ። የሰው ልጅ እድሜና ጤና ይስጠው እድሜ ይስጠው፣ ከምንም በላይ ጤና። ከዛ ደግሞ አላህ እድሜ ከሰጠው ሰርቶ ማንኛውም ሰው ጉልበት ያለው ሰው እኮ ሰርቶ መብላት አለበት፣ ሰው ማለት ነው። ከትንሽ ነገር ከሸፋጣ ተነስቼ ነው ዛሬ እዚህ የደረስኩት። አሁንም ደግሞ ከሸፋጣ ተነስቼ ትልቅ ቦታ ላይ እንደምደርስ እርግጠኛ ነኝ፣ ኢንሻአላህ አለ የዛ ሰው በላይ ማለት ነው ግን ስራ አለመናቅ፣ የነበሩበትን አለመርሳት ከምንም በላይ ማለት ነው። እና እንደዛ ነው፣ እንደዛ ባይ ነኝ ማለት ነው። እኔ በተረፈ እንግዲህ ወዳችኋለሁ፣ አከብራችኋለሁ። ለሁላችሁም ለምታግዙኝ፣ ለምታዝኑልኝ ለእኔ ብላችሁ የምታዝኑልኝ አላህ ለእናንተ ይዘንላችሁ፣ በረህመቱ እና በተረፈ ደግሞ እንግዲህ የዛሬው ቪዲዮ ይህንን ይመስላል። በሌል ነገ መዳም ቤት እስከምንገናኝ ድረስ ማለት ነው። እንግዲህ እኔ ከሸቃልነት ወጥቼ ለረጅም አመት መዳም ሁኝ ነበረ ማለት ነው። አሁን ደግሞ ራሴን ከመዳምነት ከሸቃልነት ወደ መዳምነት ተሸጋገርኩኝ። ከመዳምነት ደግሞ ወደ ሸቃላነት ተወራረርኩኝ። ደውጢላችኋል። ይሄ አይደለ እንግዲህ ጊዜን ጊዜ ያነሰዋል፣ ጊዜን ጊዜ ይጥለዋል ይባላል። ስለዚህ እንግዲህ ከመዳም ወደ ሸቃልነት ስወርድ ደግሞ አሳያችኋለሁ ማለት ነው። ያው እኔ በእኔ ምንም አልተናደርኩ፣ ምንም አልተሰማኝም፣ ምንም ነገር አልሆንኩም። ለምን ጤና ካል ጤና ከሰጠኝ ነገም ሌላ ቀን ነው። ነገም ደግሞ ሰርቼ ትልቅ ቦታ ላይ ራሴ እንደማገኘው በጣም እርግጠኛ ነኝ ማለት ነው። ኢንሻላ በዝን አላ ካለ ሁሉ ነገር ይስተካከላል ማለት ነው። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰላም አሌይኩም ወረህመቱላሂ ወበረካቱሁ። ባይ በይ።